ጥራሽ እንግዲህ ውድ ጓደኞቼ እንዳያችሁት አልተሳካልኝም። ፕራንኩ ማነው የደነገጠ? የ- የምትደነግጣልኝ ያልኳት ቀርታ የማትደነግጠው ደነገጠ። እችላቸዋለሁ። ከእዛ አታሳሻቸው የእኔን ጓደኞቼ እናኑ እንብላላችኋለሁ ፕራንኩ ይመስላል።